ያላችሁ ቤተሰቦች ደህና ናችሁ? ሆይ ጠፍቻለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ቀስቀስ እያለ ነው አበረታትኝ። እሺ፣ እንደዚህ እያልኳቸው እንግዲህ፣ ዛሬ መጽሐፍ ቅዱስ ላይ ገንዘብ የሐጢያት ስር ነው ይላል። ገንዘብ የሐጢያት ስር ነው ማለት ምን ማለት ነው ብዬ ደግሞ እኔ ዝም ብዬ ሳስበው እውነትም ነው፣ ትላላቸው ደግሞ ማለት ነው እና ገንዘብ የሐጢያት ስር ነው መጽሐፍ ቅዱስ ያለው ለምንድን ነው ብዬ ሳስብ፣ እውነትም ገንዘብ የሐጢያት ስር ነው። ገንዘብ በእርግጥም ለመጠቀሚያ ነው። ገንዘብ ከሌለ ያው ብዙ ነገር እንደምናጣ ትክክል ነው። ግን ደግሞ ገንዘብን ደግሞ በጣም ከምንወደው ከሆነ የምናመልከው ከሆነ ከእግዚአብሔር አስበልጠን የምናደርገው ከሆነ ገንዘብ የሐጢያት ስር ነው። አይታችሁ ከሆነ አይታችሁ ከሆነ ልክ ማለት ያው አብዛኛው ሰው ያለፈበት ህይወት ስለሆነ ባወራውም ችግር የለውም። እና በትዳር ህይወታችን እንኳን ገንዘብ ሳይኖረን ተጋብተን በድህነት በጣም ብዙ ችግር አብረን አሳልፈን እኔ አንቺ ትብሽ እኔ ትብስ ምናምን ተባብለን ትዳር መስርተን በሌለን ጊዜ በጣም ፍቅር ሆነን አሳልፈን ብዙ ቤት ነው የብዙ ቤት ችግር ነው። እና የብዙዎቻችን ችግር ነው ይሄ ማለት ነው። እና ልክ ወይ ሴቷ በሆነ አጋጣሚ አብዛኝ እንኳን ሴት አላቅን ብቻ ሊኖር ይችላል፣ ግን ወንድ ልጅ ባል ማለት በትዳር አጋራችን ብዙ ጊዜ ወንድ ልጅ ይለወጣል ገንዘብ ሲያገኝ ማለት ነው። እና አብረን አሳልፈን በጣም ብዙ ድህነትን የድህነትን ጥግ አብረን የሆነች በአንድ ትሪ ወይ በፕላስቲክ ትሪ ምናምን አብረን እንጀራ ስንበላ ማንጠላለው ማንጋጨው የትዳር አጋራችን ወይ የሆነ ገንዘብ ስናገኝ ስንለወጥ በትዳር ሕይወታችን ብዙ በረከት ሲመጣ ከዛም በኋላ ወንድ ልጅ ወገሸሽ ይላል ማለት ነው። ያው እኔ በነገራችን ላይ ወንድ ልጅ ብቻ አይደለም ሴትም ልጅ አለች። በእርግጥ ግን ለዛ ለማለት ሳይሆን የብዙ ትዳር መበለሻሸት ምክንያት ራሱ በገንዘብ ምክንያት ነው። ሰው ሲያጣ ማጣትም ጥሩ አይደለም፣ ግን ማጣት እንድንተሳሰብ ያደርገናል፣ እንድንረዳዳ ምናምን። ልክ ድንጋይ ፈልጦ አምጥቶ መቶ ብር የሚያገኝ ከሆነ አምሳ ብር ለሚስቱ የሚሰጥ ሰውዬ ልክ በአምስት ሺ ብር በአስር ሺ ብር ምናምን ደረጃ ሲቆጥር ገንዘብ መደበቅ ይጀምራል ማለት ነው እና ለምን እንደባለ አቅም፣ ይህ ትክክል ነው ብዬ አላስብም። እግዚአብሔር አንድ ላይ ከባረከ ሚስት ባትገለል ጥሩ ነው እና ገንዘብ የሐጢያት ስር ነው ያለው። ለዛም ይመስለኛል የሰው ልጅ ገንዘብ ሲያገኝ የማይለወጠው ባህሪው ይለወጣል ማለት ነው። ኩራት ከሌለ ኩራት ይመጣል፣ ምናምን አላደለ። ትምኪታችን ሁሉ ገንዘባችን ይሆናል፣ አለባበሳችን ምናምን፣ ጥሩ ነው። ግን ደግሞ ለገንዘብ በጣም ቦታ የምንሰጠው ከሆነ ከእግዚአብሔር መንግስትም እንደሚያወጣ መጽሐፍ ቅዱስ ይናገራል። ሁለት ጌታ አይመንትን ማለት ሁለት ጌታ ማምለክ አይቻልም። አንድ ነው ጌታ መሆን ያለበት፣ አንድ ነው አምላክ መሆን ያለበት። እና አንዳንዴ ገንዘብ በጣም የሰው ልጅ በገንዘቡ ልክ የሚያስብ ከሆነ ከእግዚአብሔር ቤት እንደሚወጣ ይናገራል። ሁለት እግር አለ የሚለው ሁለት ዛፍ ላይ አይወጣም። ሁለት ሁለት እግር አለኝ ተብለው ሁለት ዛፍ ላይ አይወጣም እና ሁለት ጌታ ማምለክ አይቻልም ይላል መጽሐፍ። እና ብዙዎቻችን የብዙዎቻችን እግዚአብሔር ከማስተዋልን ይስጠን አይደለም የሚባለው እግዚአብሔር ማስተዋልን ይስጠን በህይወታችን በዘመናችን በኑሯችን ለውጥ ሲመጣ ልባችን የማይለወጥበት፣ ከገንዘባችን ስፋት በላይ ልባችን ሰፊ ይሁንልን እና እና የብዙዎቻችን ታሪክ ሲለወጥ፣ እኔ በህይወት ዘመናችን በህይወት ዘመን የምንፈራው ነገር ይሄ ነው። ማለት ቀድሮ የነበረው መልካምነቴ፣ ለሰው ማስብ፣ ሰውን ማከበር በሌለኝ ጊዜ ለሰው አይደለ ክብር ሰጣችሁ የምታከብሩት ነገር ገንዘብ ሲመጣ፣ ልብሳችሁ ሲለወጥ፣ ቤታችሁ ሲለወጥ፣ መኪና ስትለወጡ፣ መኪና ስትገዙ ምናምን ልክ ያን ጊዜ ትዕቢት የሚመጣ ከሆነ ያስታበያል ማግኘት ያስታብያል። ምንድን ነው መጽሐፍ ቅዱስ እራሱ ከለቅሶ ቤት መሄድ ይሻላል ሰርግ ቤት ከመሄድ ይላል። እና ሰርግ ቤት ከመሄድ ወይ ደግሞ ተድላ ያለበት ቤት ከመሄድ ለቅሶ ቤት መሄድ ይሻላል። ለቅሶ ቤት ምንድን ነው? ለምን ለቅሶ ቤት ተመረጠ ብላችሁ ብትሉኝ ለቅሶ ቤት እንትን አለ፣ የተሰበረ ልብ አለ። እና እግዚአብሔር በሀብት ሲባርከን በገንዘብ ሲባርከን በሆነ ነገር ስንባረክ እግዚአብሔርን እንዳንተው መንገዳችንን እንዳንስት ልባችን እንዳይኮራ ትናንትና በምናከብራቸው ፊት ዛሬ ደግሞ ተለውጠን ኮርተን ምናምን ዝም ብለን እንዳናልፍ ማለት ነው። እግዚአብሔር ይርዳን። ከሁሉም በላይ ከሁሉም በላይ እግዚአብሔርን መፍራት ትልቅ ነገር ነው እና ትዕቢት ደግሞ ከመጣች ሰው ባለው ነገር የሚኮራ ከሆነ ባገኘነው ነገር የምንንቀባረር ከሆነ ገንዘብን በጣም የምንወድ ከሆነ ትዕቢት ውድቀትን ትቀድማለች። የሰው ልጅ መታወይ ከጀመረ ይህ ያለኝ ትምኪት የሚያደርገው ነገር የሚደገፈው ነገር ከእግዚአብሔር ውጭ ከሆነ እሱ ደግሞ አንድ ቀን ይሰበራል። መደገፊያ ማድረግ ያለብን እግዚአብሔር ብቻ ነው፣ አምላክን ብቻ ነው፣ የምታመልኩትን አምላክ ብቻ ነው። ለምን ምህረት ተደርጎልን ነው። እግዚአብሔር አቅም ሰጠን ሰጥቶን ጉልበት ሰጥቶን ጤና ሰጥቶን አይደለ ቆመን የምንሰራው የምንራመደው ብዙ ነገር የምናደርገው ያው ከመረቱ የተነሳ ነው። ሰው በራሱ ኃይል ምንም ሊያደርግ አይችልም። ቆሞ መራመድ ከዚች እዚች እንኳን መራመድ አንችልም። ስለዚህ እግዚአብሔር ከሰጠን ደግሞ እግዚአብሔርን ማስቀደም አለብን ከሁሉም በላይ ማለት ነው ከሀብቱም ከንብረቱም ከምናገኘውም ከሁሉም በላይ እግዚአብሔርን ማስቀደም አለብን። እግዚአብሔርን ካስቀደምን በልባችን ስፋት ልክ እግዚአብሔር ይሰጠናል። ሰው መጀመሪያ ልባችን ሳይሰፋ የሆነ ነገር አግኝተን ነው። ልክ በአሮጌ ጨርቅ ላይ አዲስ ጨርቅ ድሮ ይጣፋል አይደለ? ልብስ ሲቀደድ ይጣፋል ልብስ። ከዛም በኋላ ልክ አሮጌው ላይ አዲስ የምትለጥፉበት ከሆነ ያአዱሱ አሮጌው ጭራሽን እየበጨቀው ነው የሚሄደው ማለት ነው። ብዙ ብቻችን አሁን በገንዘብ ባገኘነው ነገር በሰራነው ቤት ምናምን የምንኮራው እንደዛ እየሆነብን ነው። በአዲስ ልባችን ሳይሰፋ ገንዘብ እናገኝና ገንዘቡን ስናገኝ በቃ አላደለ ኩራታችን ብድግ ብሎ ይወጣል። ና እንደገና እንደዛ የሚሆን ሰው ብዙም አይቆይም አደለ? ብዙም አይቆይም። የሆነ ገንዘብ አገኘሁ ተለወጥኩ፣ ተቀየርኩ፣ ምናምን ብሎ ሁሉም ሰው ላይ ቅየር የሚል ሰው ብዙም አይቆይም ይወድቃል። ለምን? ትዕቢት ውድቀት ታመጣለች። እና ስታገኙ እህቶች፣ ስትለወጡ፣ ገንዘብ ስታገኙ፣ ስትባረኩ፣ እግዚአብሔር ሲባርካችሁ፣ ከፍ ከፍ ስትሉ ልባችሁ እንዳይታበይ። እግዚአብሔር የተሰበረ ልብ ይወዳል፣ ትሑት ልብ ይወዳል ባገኛችሁት ልብ እንደውም ባገኘ ነው መጠን በተለወጥ ነው ኑሮ መጠን ዝቅ ማለት አሪፍ ነው። እግዚአብሔር አምላክ እንደዛ አይነት ልብ ይስጠን፣ ማስተዋል ይስጠን። ወዳችኋለሁ።